ራሳቸውን መነቀል ከፈለጉ መተከል ከፈለጉ መታጠብ ሙሉ የአፍና የጥርስ ህክምና አገልግሎት እንሰጣለን። ኢንትራውራል ስካነር ይባላል በአፍ ውስጥ ያሉትን ጥርሶችን ሳይዛቸውን፣ አንቀማመጣቸውን፣ ችግራቸውን ሁሉ እስካን አድርጎ ወደ ላብራቶሪ ፕሪንት ይደረጋል። አሁን መጨረሻ ላይ ያለ የሚባለው ቴክኖሎጂ ነው። ህንዳዊ ሐኪሞች አሉ ከ20 ዓመት በላይ ልምድ ያላቸው ስፔሻሊስት ሐኪሞች ይሰሩበታል እንዲሁም ደግሞ ሲኒየር ሐኪሞች ይሰሩበታል። እያንዳንዱ ኬስ ስፔሻሊስት ሐኪም አለ። ኢንቫይት አድርገን ወይም ጋብዘናቸው የሚመጡ ደግሞ ተጨማሪ ሐኪሞች አሉ። ሆሊውድ ስማይል፣ ብሬስ ሁሉንም አይነት የጥርስ ህክምናዎች እየሰጠን እንገኛለን። ላብራቶሪያችን ህንድ ሀገር ነው የሚገኘው። ቆንጆ ብራንድድ ማቴሪያል ነው የምንጠቀመው። የአምስት ዓመት ዋስትና ላቸው ሬስቶሬንቲስቶች አሉ። ኦርቶሬንቲስቶች አሉ። ጄኔራል ሐኪሞች አሉ። ስለዚህ ሁሉንም ትኩረት አድርገን እንሰራለን። ጤና ይስጥልን፣ የስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ? እኛ በጣም ደህና ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችና ጠቃሚ መረጃዎች ወደ እናንተ በማድረስ ይታወቃል። ዛሬም ይዘንላቸው የመጣ ነው አንድ ሀሳብ አለ። ይህም የጥርስ ንጽሕናችሁን መጠበቅ ለምትፈልጉ ታማኝ እንዲሁም ደግሞ ዋጋው በጣም ተመጣጣኝ የሆነ የጥርስ ሕክምና ማግኘት ለምትፈልጉ ሰዎች ዛሬ ጥሩ ቦታ መጥተናል። ሀፊሽ ዴንታል ይባላሉ። ዋጋቸው ስንት ነው? የት ማግኘት እንችላለን? ምን አይነት አገልግሎቶች ይሰጣሉ? የሚለውን ደግሞ ውስጥ ገብተን ምን ጠይቅ ነው የሚሆነው ፕሮግራሙን ከመጀመሪያው እስከ መጨረሻው እንድትሄዱ ኮዲዩ እየጋበዝኩኝ ለቻናላችን አዲስ የሆናችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳስረሱ። ፕሮግራሙ በመምራት አብሬያችሁ ቆይታ ማደርገውን ሊና አብርሃም ነኝ። በካሜራ ማናወላለን። ተከታይ ሰላም፣ እንደምን አለሽ? ታዲያስ እንዴት ነሽ? እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። በእናንተ ክሊኒክ ምን አይነት አገልግሎቶችን ይሰጣል? ኦኬ ክሊኒካችን ሀብሽ ስፔሻሊቲ የጥርስ ህክምና ክሊኒክ ይባላል። በአጠቃላይ በጥርስ ዙሪያ ህክምና እየሰጠን እንገኛለን። የምንገኘው ቦሌ መድኃኒዓለም ብርሃን ያደረ ይሞላል ሁለተኛ ፎቅ። በጣም ጥሩ አንቺስ ማን ትባያለሽ? የስራ ኃላፊነትሽስ? ስሜ ዶክተር ትዕግስት ይባላል። በሃብሽ የጥርስ ህክምና ክሊኒክ የጥርስ ሐኪም ነኝ። እንዲሁም ደግሞ በማናጀርነት እየሰራሁ እገኛለሁ። በጣም ደስ ይላል። ውስጥ ገብተን ደግሞ ተጨማሪ ነገሮች ብናይስ ውስጥ ግባና ያሉትን ነገሮች አሳይሻሉ። የሚሰሩ ፕሮሲጀሮች አሉ፣ እነሱን ቸክ እናደርጋለን። እንዲሁም ደግሞ ተመልካቾች ማወቅ የሚፈልጉት ዋጋ ምናምን ካለ እሱን ደግሞ አንድ ላይ የምናይ ይሆናል። ደስ ይለኛል። በድጋሚ እንኳን ደህና መጣሽ እንኳን ደህና ቆየሽኝ በጣም አድርጌ አመሰግናለሁ በእናንተ ድርጅት ላይ ምን አይነት አገልግሎቶች ይሰጣሉ ወደ ሀብሽ የጥርስ ህክምና ክንዲክ ሲመጡ ሰዎች በአፍና በጥርስ ዙሪያ ያሉ ሙሉ ህክምናዎች እንሰጣለን ጥርሳቸውን መነቀል ከፈለጉ መተከል ከፈለጉ መታጠብ ሙሉ የአፍና የጥርስ ህክምና አገልግሎት እንሰጣለን። በጣም ጥሩ እስኪ ስለ ድርጅታችሁ ንገሪ ማን ትባላላችሁ ምን ያህል ጊዜ ቆይታችኋል ሰዎች ስለ እናንተ ማወቅ ይፈልጋሉ በደንብ ንገ ይፈልጋል ኦኬ፣ ሀቢሽ ስፔሻሊቲ የጥርስ ህክምና ክሊኒክ በኢትዮጵያዊ እና በህንዳዊ ሐኪሞች የተመሰረተ የጥርስ ህክምና ክሊኒክ ነው። ህንዳዊ ሐኪሞች አሉ። ከሀያ አመት በላይ ልምድ ያላቸው ስፔሻሊስት ሐኪሞች ይሰሩበታል። እንዲሁም ደግሞ ሲኒየር ሐኪሞች ይሰሩበታል። የአንዳንዱ ኬዝ ስፔሻሊስት ሐኪም አለ። ኢንቫይት አድርገን ወይም ጋብዘናቸው የሚመጡ ደግሞ ተጨማሪ ሐኪሞች አሉ። ክሊኒኩ አስር አመት ሆነዋል ከተከፈተ፣ ግን ብዙ ልምድ ያላቸው ሐኪሞች አሉ። በጣም ጥሩ። አሁን ባለበት ሁኔታ ምን አይነት ስራዎችን ነው የምንሰራው ስራ የአፍና የጥርስ ህክምና ነው። አጠቃላይ በአፍና በጥርስ ዙሪያ እንደ ጥርስ ማጠብ፣ መንቀል፣ ሆሊዎድ ስማይል፣ ብሬስ ብዙ ናቸው። ሁሉንም አይነት የጥርስ ህክምናዎች እየሰጠን እንገኛለን። በጣም ጥሩ። አሁን ባለንበት ሁኔታ ተፈላጊ ከሚባሉ ዘርፎች መካከል የትኛው ነው በደንብ ትኩረት ተሰጥቶ እናንተ እየተሰጠ ያለ? ሁሉንም ትኩረት እንሰጣለን። ሁሉም ያው የአፍ ጤና አስፈላጊ ስለሆነ ሁሉም ላይ ትኩረት አድርገን እንሰጣለን። እያንዳንዱ ስፔሻሊስት ሀኪሞች አሉ። እያንዳንዱ ኬስ ጥርሳቸውን ለማስተከል የሚፈልጉ ሬስቶረንቲቶች አሉ ኦርቶዶንቲቶች አሉ ጀነራል ሀኪሞች አሉ ስለዚህ ሁሉንም ትኩረት አድርገን እንሰራለን በጣም ጥሩ እንግዲህ አሁን ባለንበት ሁኔታ አገራችን ላይ የተለያዩ አይነት የጥርስ ህክምናዎች እየተስፋፉ ነው ያሉት ማህበረሰቡም ደግሞ ቀደም ሲል ከነበረው የአፍ ጤና እውቀት አሁን ላይ በተሻለ ጥሩ የሆነ የሚባል እንቅስቃሴ እያደረገ ነው ያለው ግን አሁንም ቢሆን ይቀራል ብለን እናምናለን እና ሰዎች ከምን ያህል ጊዜ ጀምሮ የጥርስ ንጽህናቸውን መጠበቅ አለባቸው ጥርሳቸው ከመጎዳቱ ከመበላሸቱ በፊት ከየትኛው ጊዜ ጀምሮ የጥርስ ጤናቸውን መጠበቅ አለባቸው? ያው ሁሉም ሰው ጥርስ ካበቀለ ቀን ጀምሮ ከህጻነቱ ጀምሮ የጥርስ ጤና መጠበቅ አለበት። ህፃናት ልጆችም ጥርሳቸው መጸዳት መቻል አለበት። ቋሚ ጥርስ ከተበቀለ በኋላ ደግሞ በየስድስት ወሩ ወደ ጥርስ ህክምና ክሊኒክ ሄዱ የጥርስን አበቃቀል ቼክ ማድረግ እሱ ወሳኝ ነው። ስለዚህ በሁሉም የእድሜ ደረጃ የጥርስ ክትትልና ህክምና ያስፈልጋል። በጣም ጥሩ። አሁን እንደነዚህ አይነት ክትትሎች ሲኖሩ ቀድመው ከሚደርሱ ችግሮች በምን መልኩ መቆጠብ ይቻላል? ለምሳሌ ለምሳሌ አዋቂ ሆነ በየስድስት ወሩ ጥርሳችንን ቼክ የምናደርግ ከሆነ ጥርሳችን ስቴጅ አለው ሲቦረቦር፣ የመጀመሪያ ስቴጅ የሚባል አለው፣ ሁለተኛ፣ ሶስተኛ ስቴጅ ደረጃዎች አሉ። የመጀመሪያው ስቴጅ ላይ ደረጃ ላይ ከተገኘ አትሊስት ጥርሱ ተሞልቶ መዳን ይችላል፣ ኢንፌክሽን ሳይፈጠር ምናምን። ሁለተኛ ደግሞ ጥርሳችን ከቆሸሸ ካልኩለስ የሚባል ሻህላ የሚባል ከያዘ የመጀመሪያው ደረጃ ላይ ሲሆን በቀላሉ ታጥቦ መዳን ይችላል። እየቆየ ሲሄድ ግን ጥርሱ እየበሰበሰ ሊወልቅ ይችላል ኢንፌክሽን ያመጣል፣ እና ብዙ ችግሮች ያመጣሉ ን በጤናችን ላይ ሲስተሚክ ጤናችን ላይ በውስጥ ጤናችን ላይ ለልብ በሽታ ለተለያዩ ችግሮች ያጋልጡና ስለዚህ ችግሩ ከመድረሱ በፊት የጥርስ ሕክምና ቼካፕ ማድረግ ያው ቅንጦት አይደለም፣ በጣም አስፈላጊ ነገር ነው። በጣም ጥሩ እንደው ዶክተር እስቲ እስከዛሬ ባለሽ ልምድ ሰዎች የጥርሳቸው ጤና በየትኛው ዘርፍ ሲጎዳ ተመልክተሻል ወይም አስተዋልሻል እስከዛሬ ባለሽ ልምድ ልጆች እያለን እንግዲህ ከረሜላና ማስቲካ ተዉ፣ ጥርሳቸው ይበረበራል ይባላል። ከፍ እያለን ስንሄድ ደግሞ ሌሎች የምናዘወትራቸው በህይወታችን የሚመጡ ልምዶች አሉና እሱ ጥርሳችንን ኢፌክት ያደርገዋል። ከአንቺ ልምድ እስከዛሬ ካስተዋልሽ ሰዎች በየትኞቹ ምክንያቶች ነው ጥርሳቸው በጣም የሚጎዳው? እኛ ግን ላይ ብዙ ጣፋጭ በመብላት ያው፣ አሁን አሁን ነው እንጂ ጣፋጭ በልቶ ባለማጽዳት ነው የሚሆነው። ግን አሁን አሁን ነው እንጂ ብዙ ጊዜ ያው የጥርስ ንጽህና ዋናው ብዙ ነገሮችን መቆጣጠር የምንችለው በቀላሉ በቀን ሁለት ጊዜ ብረሽ ካደረግን ምንም ችግር አያጋጥመንም ጤነኛ ጥርስ ኑሮን ረጅም ጊዜ ልንቆይ እንችላለን። ግን እኛ ሀገር ላይ ከፍተኛ ችግር ያለው የጥርስ ንጽህና ላለመጠበቅና ብረሻ ለማድረግ ነው ለሌሎች ችግሮች እያጋለጠን ያለው ስለዚህ ዋናው ያው የጥርስ ንጽህናችንን መጠበቅ ጥርሳችንን ብረሽ ማድረግ በየስድስት ወሩ እየሄድን ጥርሳችንን መታጠብ እነሱን ካደረግን አንደኛ ከፍተኛ ወጪም ከማውጣት ወደፊት እንድናለን ሁለተኛ ደግሞ ጥርሳችንም ያው ተፈጥሮን የሚመስል ነገር የለም። ምንም ቢሆን ጥርሳችንን መጠበቅ እንችላለን። በጣም ጥሩ። አሁን አሁን ላይ እኔ እንደውም ከማስተወላቸው አንዳንድ ሀሳቦች ምን አሉ መሰለሽ፣ በኮልጌት እና በጥርስ ብሩሽ ጥርስን መቦረሽ ስናቆሙ ጭራሽ አፋችንን ያበላሸዋል፣ እንደውም ሽታ ያመጣብናል እና እንደው ጨርሶ ባንጠቀሙ ይሻላል የሚሉ ሀሳቦችን ከዚህ በፊት ሰምቼ ያውቃለሁ። እና እስቲ እንደ ባለሙያ ይሄንን ሀሳብ አብራሪልን። ጥርስን ብሩሽ ማድረግ ሽታ ያመጣ? አለመቦረሽ ነው ጥርስን ሽታ የሚያመጣው ምግብ በልተን ሳህን እንደምናጸዳ ሁሉ ጥርሳችን ምግብ የምንበላበት ክፍል ነው ስለዚህ የተለያዩ የምግብ ቁርጥራጮች ጥርሳችን ላይ ይቀራሉ እነሱ በቆይ ቁጥር ደግሞ ለኢንፌክሽን ያጋለጡናል ስለዚህ ጥርሳችንም አፋችንም ጤናችንም ይጎዳል ጥርስ መቦረሽ በራሱ ያፍጠረና ያመጣ በትክክል በተገቢው መንገድ ጥርሳችንን ከቦረሽን ያፍጠረን አይኖረንም በጣም አሪፍ እንግዲህ ይሄ ምን ያህል አባባል ነው በተለምዶ ያው ይዘናቸው የምንመጣው አባባሎች አሉ ሳይንቲፊክ የሆነ ብለን ስለው በጣም ጥሩ። ጥርሳችንን ንጽህና በምንጠብቅበት ጊዜ ያው ብዙውን ጊዜ በባህላችን መፋቂያ እንዳለው ሆኖ በዘመናዊ መንገድ የጥርስ ንጽህናችንን የምንጠብቀው ደግሞ በጥርስ ብሩሽ እና በኮልጌት ነው። ጥርስ ብሩሻችንን ለምን ያህል ጊዜ ነው መጠቀም ያለብን? አንድ ሰው አንድ ጥርስ ብሩሽ ከገዛ በኋላ እየተገለገለበት ምን ያህል ጊዜ ተጠቅሞ መጣል አለበት? አንዳንድ ጊዜ አንድ አመት ይጠቀማል፣ ስድስት ወር ይጠቀማል። እና እንደው እስኪ በባለሙያ ምን ያህል ጊዜ ነው መጠቀም ያለብን? ብዙ ምክር አለው፣ ጥሩ ነው። መፋቂያን ስንጠቀም ግን በደንብ መፋቂያው የጫፉ ፓርት በደንብ ለስላሳ መሆን አለበት። በደንብ አላምጠን ለስላሳ ከሆነ እንደ ተጨማሪ ከጥርስ ቦርሻችን ጋር እንደ ተጨማሪ መጠቀም እንችላለን። ሁለተኛ ደግሞ የጥርስ ቦርሽማ እናገኝበት አካባቢ ከሆነ ካለማጽዳት መፋቂያ መጠቀም የተሻለ ነው የሚሆነው። ሁለተኛ የጥርስ ቦርሻችንን ሁሉም ሰው በየሶስት ወሩ መቀየር ይኖርበታል። አንድ አመት አያገለግልም። ጫፉ እንደዚህ ምንጭርጭር ብሎ ከተበላሸ በኋላ የማጽዳት ኃይሉ ስለሚቀንስ ሁሉም ሰው ላይ የሶስት ወሩ የጥርስ ቦርሹን መቀየር ይኖርበታል። ቀደም ብለሽ እንደነገርሽን እንግዲህ እናንተ ጋር የተለያየ የሆኑ የጥርስ ህክምናዎች እንደሚሰጡ ነግረሽናል። እስኪ እንዴት ነው ማግኘት የምንችለው የጥርስ ህክምና? ያው መጀመሪያ ቀጠሮ ማስያዝ ይኖርባቸዋል። ሲመጡ ደውለው ቀጠሮ ሲይዘው የሚፈልጉትን አይነት የጥርስ ህክምና ያገኛሉ። ጥርሳቸውን መታጠብ ይችላሉ። መተከል፣ መሞላት ሁሉ የጥርስ ህክምና አገልግሎት ማግኘት ይችላሉ። በጣም ጥሩ። አሁን አሁን ላይ ደግሞ ዘመናዊ የሆኑ የጥርስ ጤናን ከመጠበቅ አልፎ ደግሞ ውበትን ለመጨመር የሚደረጉ የተለያዩ አይነት የጥርስ ህክምና አይነቶች አሉና በእነሱ ዘርፎች ላይ በየትኞቹ ላይ ትንቀሳቀሳላችሁ? ለምሳሌ ሆሊውድ ስማይል። ሆሊውድ ስማይል የተባለው ያው የውጭ ሀገር አርቲስቶች ተሰርተውት ስለታየ ሆሊውድ ስማይል ተባለ። አርቲፊሻን ጥርስ መትከል ነው የሚሆነው እሱ። ቬነሪንግ የሚባል አለ። ከላይ አርቲፊሻን ጥርስ የሚለጠፍ ልምድ ባላቸው ሐኪሞች በደንብ በጥሩ ሁኔታ እየሰጠን እንገኛል። እንግዲህ ብዙውን ጊዜ ያለነው እናንተ ጋር ስንመጣ እንግዲህ ቦሌን የመጣ ነው ብዙውን ጊዜ ጥርስ ህክምና ቦሌ አካባቢ ነው። ሌላም አይነት ሲባል ውድ ይመስለዋል ሰው። በተጨማሪም እናንተ ደግሞ ከውጭ ዜጎች ጋር ነው የምትሰሩት። ስንወስና እየፈራው ነው ውድ ይሆናል ብዬና፣ እስቲ ዋጋችሁ ስንት ይመስላል? ዋጋችን ውድ አይደለም፣ በጣም ተመጣጣኝ ነው። እንዳልሽ ከሚሰሩት ሐኪሞች አንጻር ጥሩ ክፍያ ነው የምናስከፍለው። ስለዚህ አትፍሩ፣ ቆንጆ ዋጋ ነው። መታች ታከሙ ነው የምለው፣ የምታበረታችን ማበረጣጣ ሱ ነው ተመጣጣኝ ከሆነ እስ አንድ በአንድ ማንሳት መንችል፣ የጥርስ ጥበታ አሁን ከ2000 ብር ጀምሮ ነው። ጥርሳቸውን መነቀድ ቢፈልጉ 1500 ብር ነው። ብሬስ ማሳሰር ቢፈልጉ ከ15ሺ ብር ጀምሮ ነው። ብሬስ ደግሞ ጥቅሙ ግማሽ ክፍያ ከፍለው የተወሰነ ክፍያ ከፍለው በሶስት ጊዜ ክፍያ መጨረስ ይችላሉ። እሱ ጥሩ ጥቅም አለው ስለሆነ እኛ ጋርም ስለሚቆዩ የተወሰነ ከፍለው። ለተማሪዎች ደግሞ እንደምታዩ በጣም ዲስካውንት አድርገን ያለ ነው በዚህ ክረምት ለሚመጡ ተማሪዎች። ስለዚህ ከ15ሺ ብር ነው የሚጀምረው። የሆሊዉድ ስማይል መሰራት ቢፈልጉ ኤማክስ ሚባል አለ። ኤማክስ ፖርስሊን፣ ቬይኒር ምናምን የተለያዩ አይነት ማቴሪያሎች አሉ። ሆሊዉድ ስማይል ጥርሳቸውን ማስተካከል ወይንም ደግሞ ጥርሳቸው ማ ማሳመር ከፈለጉ ከ15 ሺህ ብር ጀምሮ ነው አንድ ጥርስ የምንሰራው። ሌላ ደግሞ ሴራሚክ የሚባል አለ። ሴራሚክ ጥርስ የጥርሶች አይነት ነው። ሳምፕላቸውን እያሳየች ወይ የተሰሩ ፎቶዎች አሉ፣ እነሱን አሳይሻለሁ። አሁን ይሄኛው ዝርኮኒያ ይባላል። ዝርኮኒያ ጥርስ በጣም ቆንጆ ነው። አሁን አዲስ የመጣ ቴክኖሎጂ ነው። እዚህ ሀገር ላይ በቅርብ ነው ሰው እያወቀ ያለው። እኛ ግን ያው እንደነገርኩሽ ልምድ ያላቸው ሐኪሞች ስላሉ ከ15 ዓመት በፊት ነው ስራውን ጀስት ፕራክቲስ ማድረግ መስራት የጀመሩት። ቆንጆ ጥርስ ነው ይሄኛው፣ 15 ሺህ ብር ነው ለአንድ ጥርስ። አምስት አመት ዋስትና እንሰጣለን፣ እኛ ጋር ሲሰሩ። ላብራቶሪያችን እንደ ሀገር ነው የሚገኘው። ስለዚህ ቆንጆ ብራንድ ማቴሪያል ነው የምንጠቀመው የአምስት ዓመት ዋስትና አላቸው። ይሄኛው ደግሞ እንደምታየው ውስጡ እዚጋ ጋር ሜታል አለው። ሴራሚክ የሚባለው የጥርስ አይነት ይሄ ነው። ይሄ ሴራሚክ ስምንት ሺህ ብር ነው የምንሰራው ለአንድ ጥርስ። ይህም ቆንጆ ነው። የአንድ አመት ዋስትና እንሰጣቸዋለን እኛ ጋር ሲሰሩ፣ ሴራሚክ ማለት ነው። ሌላ ደግሞ አቅሙ ለማይፈቅድ ሰው አክሬሊክ የሚባል አለ። ሁሉም በአቅሙ እንዲጠቀምበት ማለት ነው። ይሄኛው አክሬሊክ የሚባል ማቴሪያል ነው። ለአንድ ጥርስ 3500 ብር ነው ምንሰ በጣም አሪፍ ነው። ስለዚህም በደረጃ ሲቀመጡ ቅድም ተከተላቸው ይሄ ይመስላል። አንደኛ ደረጃ አለ፣ ሁለተኛ አለ፣ ሶስተኛ ደረጃ አለ። ከ15 ሺ ብር ጀምሮ 3500 ብር፣ 8 ሺ ብር። ስለዚህ ሰው እንደሚችለው እንደ አቅሙ መሰራት ይችላል ማለት ነው። በጣም ጥሩ። አሁን ባለበት ሁኔታ ተፈላጊ የሆኑት የጥርስ ህክምናዎች የትኞቹ ናቸው? አሁን ዝርኮኒያ ብዙ ሰው ይሰራል። ዝርኮኒያ ግን ሴራሚክም ቆንጆ ነው። ሰው ያው እንደ አቅሙ እንደሚችለው ነው የሚሰራው። ዝርኮኒያም ይሰራል ሴራሚክም ክሪሊክም እንደ በጀትሽ ይተከላል ብዙ ሰው በጣም ጥሩ እንግዲህ አሁን አሁን ላይ በሀገራችን በውሃ ምክንያት የተጎዱ ጥርስ ያላቸው ሰዎች አሉ እነሱስ በየትኞቹ ህክምና ነው የሚስተካከለው አክቹዋሊ አሁን የለም ቆሟል አሁን ብዙ በድሮ ግን በፊት በውሃ የተጎዳ ጥርስ ያላቸው ሰዎች አሉ በፍሎራይድ የተጎዳ ጥርስ ያላቸው ስለዚህ ሆሊውድ ስማይል ነው መሰራት የሚችሉት የመጀመሪያው ብሊቺንግ መሰራት ይችላሉ ብሊቺንግ ማለት ጥርስን ነጭ ማድረግ ማለት ነው እሱ ደግሞ በጣም የተጎዳ ካልሆነ ደረጃውን እናይ የተጎዳ ካልሆነ ብሊችንግ መሰራት ይችላሉ ጥርስ ነጭ ማድረግ ማለት የተጎዳ ከሆነ ግን የመጀመሪያው አማራጭ ቬነሪንግ የሚባል አለ ከላይ የሚለጠፉ ጥርሶች በፖርስሊን ሊሆን ይችላል ያው አማርኛው ቃል ስለሌላቸው እንትኖቹ ወርዶቹ ቀጥታ ሳይንቲፊክ ነው እየተጠቀምኩ ያለሁት ለእሱ ይቅርታ ጠይቃለሁ ፖርስሊን ሊሆን ይችላል ወይም ደግሞ ኢማክስ የሚባል ቬኒር አለ እነሱን ነው መሰራት የሚችሉት ሌላ ደግሞ ዝርኮን ያክራውን መሰራት ይችላሉ እያንዳንዱ ጥርስ በክራውን ማልበስ ወደፊት ጥርሳቸው እንዳይቦረቦርም ላይጎዳም ያደርጋል። ሁለተኛ ደግሞ የጥርሳቸውን ውበትም ፈገግታቸውንም በሱ መመለስ ይችላሉ። በጣም ጥሩ። ሌላ ለምሳሌ ብሬስ ማድረግ የሚፈልግ ሰው አለና የስራ ሁኔታው አንዳንድ ነገሮች የማይመቹ ሁኔታዎች ውስጥ ሲኖር ያኛውን ብሬስ ማሰር የማይችል ሰዎች ለእንደነሱ አይነት ሰዎችስ ምን አይነት አማራጭ አለ? እሺ፣ አሁን ፊክስድ ብሬስ ብለን የምንጠረው አለ፣ ብዙ ሰው ላይ የምናየው የብሬስ አይነት። እሱ አንዳንድ ጊዜ የስራ ሁኔታ ወይንም ደግሞ ብለዋል፣ ብሬስ ማድረግ አልፈልግም ይላሉ አንዳንድ ታካሚዎች። የስራ ሁኔታ አይፈቅድም ወይም ደግሞ እንዲሁ ስለምቾትም አይኖረውም፣ ምግብ ስትበይ ምናምን እና እሱን ለማይፈልጉ ሰዎች የማይታይ ኢንቪዝ ላይን የሚባል የብሬስ አይነት አለ። ይሄ ለሰው የተሰራ ነው፣ የማይታይ የብሬስ አይነት ይሄ ኢንቪዝ ላይን የሚባል ነው። ክሊላ ላይነር ይባላል። እንደዚህ የሚገባ ነው። ታሽጎ እንደዚህ ቦክስ። እስካን ይደረጋል። አሁን እስካን የምትደረግ ታካሚ ያለችን እና ያለን እንዴት እስካን እንደሚደረግ እስካን ይደረግና ተልኮ ፕሪንት ተደርጎ ነው የሚመጣው። ይህንን ማስገባት ብቻ ነው። በየ15 ቀኑ ሊሆን ይችላል በየወሩ እየቀያየ ሲሮ ማስገባት ነው ፊት ላይ አይታይም ብዙ በጣም ቀረሽ ካላየሽው ብዙ አያስታውቅም በአጭር ጊዜ ውስጥ ደግሞ ጥርሳቸው ወደሚፈልጉበት ደረጃ ይቀየራል ጥሩ ያስተካክልላቸዋል ማለት ነው ስለዚህ ማይታይ ብሬስም እንደ አንድ አማራጭ አለ በሀበሽ የጥርስ ህክምና ክሊኒክም ያው አገልግሎቱን እየሰጠ እንገኛለን በጣም ደስ ይላል ከዚህ በተጨማሪ ደግሞ እናንተ የምትሰጧቸውን አገልግሎቶች መጎብኘት በንችል አሁን ማይታይ ብሬስ አንድ ስካን የምናደርገዋለ እሱን ቸክ እናደርጋለን አመሰግናለሁ

አሁን የምናየው የህክምና ሂደት ምን የሚባል ዛሬ ታካሚ ለመታጠብ ነው የመጣችው፣ ስለዚህ እናጥባታለን። ሌሎች ችግሮች ካሉ ደግሞ በዛውም ቼክ እናደርጋታለን። በጣም ጥሩ። ብዙውን ጊዜ ጥርስ ጥበት ሲባል መስታወት ያበላሻል፣ ከዛ ከታጠብን በኋላ ደግሞ ያምናል፣ ቆሻሻው ይበዛል የሚባሉ ሀሳቦች አሉ እና ምን ያህል እውነት ናቸው? ጥርስ መታጠብ የጥርስ መስታወትን አይጎዳም። እንደምታዩ ማሽኑ እንደዚህ ቫይብሬት ነው የሚያደርገው፣ ቫይብሬሽን ነው። ቫይብሬሽኑ ቫይብሬት እያደረገ እንደዚህ በጥርስ ላይ ያሉ ይሄው እንደምታዩ በጥርስ ላይ ያሉ ቆሻሻዎችን ካልክለሶችን ብቻ ነው የሚያነሳው። ከጥርስ መስታወት ጋር ምንም አይነት ግንኙነት የለውም። ያው በባለሙያ መሰራት አለበት። በባለሙያ ከተሰራ ጥርስ መስታወትን አይጎዳ ይሄ ሀሳብ ከእውነት የራቀ ነው ማለት ነው። ብዙ ጊዜ ያው በተለምዶ የምንለው ነገር ነው። እያንዳንዱ የጥርስ ክፍል ላይ ነው ጽዳት የሚደረግ። እያንዳንዱ የጥርስ ክፍል ላይ፣ እያንዳንዱ ጥርሷን እንደዚህ ዙሪያውን የምግብ ቁርጥራጭ ካለ ዙሪያውን ማልጣት ይኖርብናል። ድዷ ውስጥ እየገባ ድዷንም የሚደማ ከሆነ ድዷ እንደዚህ የአፍጠረን የሚያስቸግር ከሆነ ምናምን በጣም ወሳኝ ነው የጥርስ እጥረት ማድረግ። በዚህ ብቻ ይድናል ማለት ነው። ለምሳሌ ብዙ ሰዎች በአፍጠረን ይቸገራሉ። የአፍጠረን አንደኛ ምክንያቱን ማወቅ ይኖርብናል። ምክንያቱ የጥርስ ላይ የተከማቸ የምግብ ቁርጥራጭ ከሆነ ጥርስ በመታጠብ መፍትሄ ማግኘት ይችላሉ። ሌሎች ግን ከሲስተሚክ ችግር ጋር ከውስጥ ችግር ጋር ምናምን ከሆነ እሱን ደግሞ ቼክ ማድረግ ይኖርባቸዋል። መጀመሪያ ግን የአፋቸውን፣ የጥርሳቸው፣ የምላሳቸው ንጽህና ጥሩ መሆኑን እሱን ቼክ ማድረግ ይኖርባቸዋል። ብዙ ጊዜ ጥርስን ካለማጽዳት፣ ምላሳችንን ካለማጽዳት አንዳንዴ ጥርስ ማጽዳት ብቻ በቂ አይደለም፣ ራስንም መቦረሽ ያስፈልጋል። በጣም ጥሩ እሱን ካለማድረግ ብዙ ጊዜ ያፍጠረን ያስቸግራል። ወደ ጥርስ ህክምና ሄደው ምን እንደሆነ ችግሩ ማወቅ ይችላል። በጣም ደስ የሚል ስሜት ነው የሚሰማሽ። ራሱን ጥርስሽን ከታጠብሽ በኋላ ሆነ ንጹህ የሆነ ስሜት ይሰማሻል፣ ኮንፊደንስ ይኖርሻል። ስለዚህ ሁሌ የጸጉራችንን፣ ጥፍራችንን ምናምን እንደምንሰራ ለተለያዩ የሰውነታችን ክፍል ትኩረት እንደምንሰጠው ያው ጥርሳችንንም ትኩረት ሰጠን በየስድስት ወሩ መታጠብ ያስፈልገናል ማለት ነው። ቀላል ነው፣ አያምም። ብዙ ሰው ሚያም ይመስለዋል፣ አያምም። ሲምፕል ፕሮሲጀር ነው፣ ቀላል ነው። ለምን ያህል ደቂቃ ይወስዳል ማለት ነው?

ምናልባት ግን አንዳንዴ በጣም ተቆሸሸ ሁለት ሶስት ጊዜ የምንቀጥርበት አጋጣሚ አለ ከዛ ውጭ ግን አምስት ደቂቃ ደቂቃ በቂ ነው በየምን ያህል ጊዜው ብንታጠበው በጣም ጥሩ በየስድስት ወር አንድ ጊዜ በደንብ ደግሞ ጥርሳችንን ብሩሽ የምናደረግ ከሆነ የጥርሳችንን ንጽህና የምንጠብቅ ከሆነ በአመት አንድ ጊዜ ቡረሽ ማድረግ ነው አሁን እያረግሽላት ያለው ምን የሚባል አይ ፖሊሽንግ ነው ያው ጥርሷን ካጠብን በኋላ ፖሊሽንግ ስቴጅ የሚባል አለ እንደዚህ የሻከረው ፓር እንዲለሰልስ ያው እንደዛ ነው ፖሊሽንግ ይባላል። እያንዳንዱ ጥርስ እንደዚህ እና ለሰልሰዋለ ቅድም እንደነገርኩሽ ታካሚያችን የመጣችው የማይታይ ብሬስ ማሰራት ፈልጋ ነው ያው ብሬስ አልፈለገችምና የማይታየውን የመረጠችው እንደምታየው አነካከሷ ትንሽ የላይኛ ወጣ ያለ ነው ይሄ ያው ክራንቻ የሚባለው ጥርሷ ደግሞ ወደ ውስጥ ገባ ያለ ነው እነሱን ለማስተካከል የማይታይ ብሬስ ማሰራት ፈልጋ ነው ሀኪም ዶክተር ሀሪ ይባላል ዶክተር ሀሪ አሁን እየሰራ ያለው ስካን ይባላል ፎቶ ማንሳት ስካን ማድረግ ዲጂታል ነው በኮምፒውተር ነው ፎቶ የሚነሳው በስካነር ይህን ስካን ካረግን በኋላ ወደ ላብራቶሪ እና ቀድም ያሳየውሽን የሚቀያየሩትን እነሱ ፕሪንት ተደርገው ይመጣሉ ስለዚህ መመላለስ ሳይጠበቅባቸው ታካሚዎች ቤታቸው ራሳቸው እየቀየሩ ጥርሳቸውን ማስተካከል ይችላሉ ማለት ነው በጣም ጥሩ እንደው ይሄኛው ብሬስ በፊቱ ምንድን ነው ለየት የሚያደርገው ወይም ልዩ ጥቅሙ ምንድን ነው የማይታይ ብሬስ ጥቅሙ አንደኛ የፈለግነውን ምግብ መብላት እንችላለን አውልቀን የምንፈልገውን ምግብ መብላት እንችላለን ሁለተኛ ደግሞ አለመታየቱ በራሱ ብሬስ አድርጎ መታየት የማይፈልግ ሰው አንድ አማራጭ ነው ማለሳያ ደግሞ ከብሬሱ በተሻለ አጭር ጊዜ ያስተካክላል። ብዙ መመላለስ አይጠበቅምሽ። ብሬ ሲሆን በወር አንድ ጊዜ አትሊስት ደግሞ በየሶስት ሳምንት አንድ ጊዜ ወደ ሐኪም ሽካ መተሽ ክፍትል ያስፈልገዋል። የማይታይ ብሬስ ካረሽ ግን አንድ ፕሪንት ተደርገን የሚሰጥሽ ቤትሽ፣ ያለሽበት ቦታ ራስሽ የቀያየሽ መጠቀም ትችላለሽ። ስለዛ ወቅቶችንም ራሴ ነኝ እያሰብኩ ጊዜ ይጻፋል። መቼ ምን መቀየር እንዳለብሽ እያንዳንዱ ፓኬጅ ላይ እያንዳንዱ ሽግላል ተጽፎ ነው የሚመጣው በየወሩ ራስ ሺ የቀያየር ጥርስሽን ማስተካከል ትችያለሽ ማለት ነው። ምን አይነት ቴክኖሎጂ ነው እየተጠቀምን ያለ ነው? እንግዲህ እንደምናየው እሱ እዛ ጋር እየተጠቀመ እዚህ ጋር ሙሉ ስዕሉን እያሳየን ያለው ና ምን አይነት ቴክኖሎጂ ነው? ምን አይነት ማሽን ነው? ኦኬ ይሄ ኢንትራውራል ስካነር ይባላል። በአፍ ውስጥ ያሉትን እንትኖች እስካን ያደርጋል። ጥርሶችን፣ ሳይዛቸውን፣ አንቀማመጣቸውን፣ ችግራቸውን ሁሉ እስካን አድርገው ወደ ላብራቶሪ ፕሪንት ይደረጋል። ስለዚህ ኢንትራውራል ስካነር አሁን መጨረሻ ላይ ያለ የሚባለው ቴክኖሎጂ ነው። እንግዲህ እስካሁን የነበረን ቆይታ እጅግ በጣም አስደሳች ነበረ። ስለእያንዳንዱ የህክምና ሂደት በቂ ሆነ ማብራሪያ ሰተሽናል። ከዚህ በኋላ ደግሞ እናንተ ጋር መጥተው መገልገል የሚፈልጉ ሰዎች አድራሻችሁ የት ይገኛል? በተጨማሪም ደግሞ በመጨረሻ ማለት የምትፈልጊው ነገር ካለ እድሉን ሰጥ ስለመጣችሁ ስላያችሁን በጣም እናመሰግናለን። የምንገኘው ቦሌ መድሃኒያለም ብርሃን ያደር የሞላ ሁለተኛ ፉቅ ነው። ስለዚህ በማንኛውም ሰዓት ቀጠሮ ሲይዘው መጥተው የጥርስ ሕክምና አገልግሎት ማግኘት ይችላሉ። ዋጋችን በጣም ተመጣጣኝ ነው። ስለዚህ መጎብኘት ይችላሉ። አመሰግናለሁ። እኔም በጣም አመሰግናለሁ። ታላቅ የምሥራች ለቤት ፈላጊዎች በሙሉ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በምናስገነባው ዘመናዊ የመኖሪያ መንደር ውስጥ ቀድሞ ለተመዘገቡ 20 ሰዎች እስከ 35% ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው ምን ይሄ ብቻ በዚሁ መንደር ውስጥ ማራኪ የተፈጥሮ እይታን ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ከባለ አንድ እስከ ባለ አራት መኝታ ቤቶችን በ8% ቅድመ ክፍያ ብቻ ከሁለተኛ ፍሎር ጀምሮ እንደ ምርጫውም የሚያገኙበት እርሶ 40% ብቻ በሶስት አመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል እንዲሁም በልዩነት ለሃያ ደንበኞች ባዘጋጀነው ታላቅ ቅናሽ እንዲስተናገዱ አሁኑኑ በ0903 767979 ወይም በ0961 27 1053 ላይ ይደውሉ ውድ ስለ ቢዝነስ ሚዲያ ተከታታዮቻችን እንግዲህ ዛሬ በሐብሽ የጥርስ ህክምና የነበረን ቆይታ ይህንን ይመስል ነበረ። እናንተም የጥርስ ጤናችሁን፣ የአፍ ጤናችሁን የመጠበቅ ሀሳብ ካላችሁ ጥራታቸውን በጠበቁ ማቴሪያልና ጥሩ በሆነ አገልግሎት በተመጣጣኝ ዋጋ የምታገኙበትን ቦታ ጠቁመናችኋል። አድራሻቸውም ቦሊ መድሃን ያለም ብራኒ አዳሪሞን ሁለተኛ ፎቅ ላይ ይገኛል። ከታች በምናስቀምጥላችሁ ስልክ መደወል ትችላላችሁ። በእንደነዚህ አይነት ሀሳብ በቀጣይ ፕሮግራሞች እስከምንገናኝ ድረስ ቸርቆዩ